ጓደኞቼ ናቸው ስቲከሩ የሚመጡ ከሚመጣው ብር ላይ ከቀብድ ብር ላይ ግማሽ ወሩ ለስቲከር ነው የሚመጣበት። እና አንዳንድ ስራ ማስጀመሪያም ለነሱ ለልጆቹ ይሰጣል። እና የሚመጡትን እኔ ጋር በደላላ ነው የሚመጡት። እሱ አለመጣችሁ ማለት ነው። እኔ ጋር በደላላ ይመጣሉ። ቢፈልጉትን ነገር ቢፈልጉትን ሀገር ይነግሩኛል። እንደዚህ እንደዚህ ሀገር ትሄጃለሽ ምናምን ብዬ አሳምናታሉ ያለውን ነገር በተረጋጋ ሁኔታ ቀሪ ህይወቱን ከነ ቤተሰቦ ደስተኛ ሆነው ለመኖር ቀዳሚውን ስፍራ መኖሪያችን ይይዛል። እንግዲያውስ ዲኤምሲ ሪልስቴት ስቴት አለን ይሎታል። እንኳን ደስ አላችሁ! በ10% ቅድመ ክፍያ አዲሱ ዲያስፖራ ብሎክ ለሽያጭ ቀረበ። በለቡ መብራት መስቀለኛው ላይ በ65 ሺ ካሬ ሜትር ላይ በሚገነባው ሰፊ መንደር ከስቱዲዮ እስከ ባለ አራት መኝታ እንዲሁም ሱቆችን እየሸጥን ነው። ቀድመው ለሚመጡ ለአርባ ሰዎች ተጨማሪ 50% ቅናሽ ተደርጓል። ያሉን ቦታዎች ውስን ስለሆኑ ፈጥነው ይመዝገቡ። ለረጅም ጊዜ በቤት እየኖሩ የሚከፍሉት 60% የባንክ ብድር ተመቻችቷል። በዛ ላይ በአንድ ወለል ላይ እጅግ ዘመናዊ የሆኑ አምስት ሊፍቶች የተገጠሙለት፣ የኤሌክትሪክ ቻርጅ ስቴሽን፣ የመዋኛ ገንዳ፣ የልጆች መጫወቻ፣ ላይብረሪ፣ ዴይ ኬር፣ 24 ሰዓት የኢንተርኮም አገልግሎት። ሌላው የአልሙኒየም ፍሬምወርክ ቴክኖሎጂ ግንባታ ስለምንጠቀም በተባለው ጊዜ ጥንቅቅ አድርገን እናስረክባለን። ምኑ ያልተሟላ የለም። በ0927 2787 በመደወል ቤቱን ይሸምቱ። ደስታዎ እዚህ ይጀምራል። የዘመናዊነት ልኬት ዲኤምሲ ሪል ስቴት

አኔ እንኳን ነበር ስንት ነገር አብረን ሰራለን ተባብለን፣ አዎ ስንት ነገር አስልባለ ዝም ጀመር ማለት ምንድን ያለ ምንድን ነው ከእሷ ጋር ያለ ኬዝ ምንድን ነው? ሲጀመር እኔ እና እሷ እሷ ከኔ ፍቅር ይዟል ነበር እና በዛ ኬዝ ነው እሱን ስላላስጨረስኳት እሱን ለመበቀል ብላ ነው እንጂ ከዲጋ ምንም ነገር ሌላ ነገር ምንም ነገር ነገር እንደሚታወቀው እኔ ጋር ብዙ ሰው ስለሚመጣ እሷ እንደሆነስ በምን አውቃለ? እሱን እያዋራሁ ያለሁት አንቺ ምንድን ነሽ? ለመሸፋፈን ዋጋ ዋጋ እያልሽ ምንድን ነው የምታስፈራሪኝ? ለእኔ በእጄ ብር ሰተሽኛል። አንተ ደረትህን ነፍተህ የምታወራው ምንም አይነት እንግዲህ አፍ የለህም፣ ደረትህን ነፍተህ የምታወራበት። ነገርኩህ እኮ እኔ እና እሷ ማለት ነው የሆነ ታይም ላይ ፍቅር ያዘካልኝ

ምንም እኮ የምትመሳሰልብኝ ነገር የለም። ተረዳኝ አይደለ? እዚህ ጋር ካንተ ጋር ብዙ ነገሮች አውርተናል፣ ተነጋግረናል፣ ጨርሰናል አይደለም? እዚህ ውጪም አውርተናል። በቃ እኮ እኔ እያልኩ ያለሁት ምን እንደሆነ ታውቃለህ? እሱ አይደል እኔ ላይ ቀመር እየተጫወት ነው። ምንም ቀመር አይደለም፣ ቀመርም አይደለም፣ በቀለም አይደለም። ካንተ ወደ ቀመር ነው ወሰንካ። ትምህርት ትተፋታለህ፣ ቅጣትን ትወስዳለህ። እኔ ከኔ ጀርባ ስንት የስንት ሰው ብር በልታል፣ የስንት እምባ አለብህ ገና የቤተሰቦች የማይደፋ ከነሱ በምትቀበል አጭበርበረ በምታምጠው ብር ነው መኪና ጀነዳ እዚህ የምትሸራሸር። ትንሽ አንተ ስበህና ምንም አይ የለህ ደረትህን ነፍተህ ደግሞ ታወራለህ። ቤት ቤቱ ጋር አድርገሽ ነው እንትን ቤት ቤቱ ጋር አድርገሽ ነው ያገኘሽ እንጂ በማገኝ መንገድ አገኘሁ። ሌባ እንደዚህ ነኝ እኔ እንደዚህ ነኝ። እጠፋለሁ ብለህ እንዳታስብ። አሁን ስለመገኘትህ ስለመያዝ አይደለም ሊያሳስብ የሚገባው እንዴት አድርገህ እንደምትመለስ ብቻ አስብ።

ምንድነው? አስር ኪስ ውስጥ የምትገባ? የት እንዳለ ታውቃለህ፣ አምጣ። ምንድነው? አንቺ እዚህ ጎረምሳ ስለተሰበሰበ ነው የልቤ ልቤ የተሰማሽ? ምንም የምን ካሜራ ነው እዚህ ጋር እንደሚደቅም

እኮ በቃ እንደዚህ እንደዚህ ብዬ ያለውን ነገር አስረዷት። ግማሽ ብር ትከፍያለች፣ እኔ ፕሮሰሱን ጀምርልሻለሁ ቪዛውን ቪዛው ነው አስመጣልሻለሁ። እንደጨረስን ቀሪ ብሩን ትሰቂኝና ወደ አሜሪካ ትሄጃለሽ አልኳት። እኔ እንደም ይሄድሽ ነበር የመሰለኝ በግርም ማለት ነው። እዛ ስትደናበር ነው የመለሷት ጀዝባ ያንተናብር። ምንድነው የምትደናበረው? የምታውቀው ነገር የለም።

እዛ ስትደናበሪ ነው ያሰሩ። ፎርጂት ኦርጅናል እንደሆነ እኮ እኔ ራሴ አውቀዋለሁ። በኔ በኩል ስንት ሰው እንደሚሄድ ለንገር። ምን ሰው ምን ሰው ሲመለሱ እያየሁ አይደለም። ገና ያወጣሉ፣ ሌሎቹም ይወጣሉ። ገና ምንድነው ሌላው የሚወጣው እኔ ጋር መጣሽ፣ ወደ ውጭ እሄዳለሁ እንደዚህ እንደዚህ ሆመሰሪ ታዲያ እኔ እኮ አመኛዬ እኮ ነው ብሬ ከፈልኩት እኮ እጅ እንጎትቼ ሳምንት ነገር ስላየው እንጂ እኮ ሌላ ነገር አመኔታማ ያለው ነገር ሰርቼ ሰጠሁሽ እንዝላልነት

ይህ ትክ አሴሸ ቤተሰቦቼ እንደዚህ እንደዚህ ናቸው እንደዚህ ነው የምሰራው እና ከሀገር ወጥቼ ቤተሰቦቼ መለወጥ እፈልጋለሁ እና ያለችኝን ብር እንደዚህ ጨማምሬ ቤተሰቦቼም ጨምረውልኝ ሁለት ሚሊዮን ስምንት መቶ ሺህ ብር ጨምረው ሶስት ሚሊዮን ብር አስደርጌ ወደ አሜሪካ ሄዳለሁ። ቪዛውን ጨርስልኝ፣ ፕሮሰሱን ጀምርልኝ ብለሽ የመጣሽው አንቺ ነሽ። እና ታዲያ አምኜ ትክክለኛ ሰው መስለኸኝ ነው። ታዲያ እኔ እኮ ትክክለኛው ስራ ነው ሰርቼ የሰጠሁሽ አይደለም። አሁንም እዚህ ጋር ደረትህን ነፍተህ ከቻልክ፣ አታውራ፣ አትነፋ ደደል። እኮ ማረጋገጥ እንችላለን እኮ ሲጀመር። ይኸውልህ ኢንተርቪው ሳትደረግ ኤምባሲ ገብታ እሷ የምትሄዱ አሜሪካ ደብረ ብርሃን መሰለህ ዝም ብለህ ትኬት ቆርጠህ የምትሄደው እዚሁ አለማወቅ ችግር እኮ ነው። ምንም ይኸውልህ፣ ያለማወቅ የሚባል ነገር የለም። አንተን ከማመን የተነሳ ነው እንደ ከዚህ ሱቅ የምትሄጂ መሰለሽ ስትደናበሪ ነገርኩ። እውነቱን አውራ እኮ እኮ እኔ እናንተ ሄደን ኤምባሲ ፓስፖርት ማረጋገጥ እንችላለን። ሌላ ወከባው ችግር የለውም፣ እዛ መሄድ አይጠበቅብንም። እንግዲህ ቤተሰቦች እንደተመለከታችሁ፣ በጣም እንግዲህ ጠግቦ ነበረ። በጣም እምቢተኝነቱ ለምን ጠይቀው እንግዲህ ጥያቄዎች መልስ አይሰጠንም ነበረ። እንግዲህ መስጠት የሚገባን ነገር ከካሜራ ጀርባ ሰጠኗል። በረደለህ ጥጋደባ በቃ በእንጂ ቢታስደበደብሽ ተጨማሽ ኢምባሲ ሄደን ማጣራት እንችላለን ትለኛለህ። ከአንተ ጋር ተይዤትም የሚሄድበት ቦታ የለም። ምንም አይነት ጊዜ ማጥፋት አልፈልግም። ተረዳኛ። አረ በተደጋጋሚ እድል ሰጥቻለሁ እንድትናገር፣ የደበከውን ነገር እንድትወጣ እድል ሰጥቻለሁ። ከዚህ በላይ መሄድ ያለበት አይመስለኝም። ከዚህ አሁን ሳትናገር ይዤ ከሄድኩ አንተ ላይ ነው ሁሉም ነገር የሚከፋት መወጣት ትችላለህ አልበረለለትም መወጣት ትችላለህ ከዚህ ቤት ወጥተን እንፈጠረውና ኪሎ ሜትር እየሰማኸኝ ነው አይደል እሺ ምንድነው የምትለኝ እቺ ልጅ በጣም በድልሃታል ብዙ ነገሮችን አድርገህባታል እንግዲህ ወጣትነቷን የነጠካት ገንዘቧን የነጠካት የቤተሰቦቿን ንብረት ነው ያጠፋህባት አሁን የእሷን ንብረት እንዳለህ ትመልሳለህ ምን ምን አድርግ ነው የምትለኝ የምትፈልገውን ነገር ተደረገላት፣ ሄደች በቃ። አልተደረገላትም እሷ የምትፈልገው አንተ አሜሪካ እንድትልካት ነው። አንተ የት ነው ታውቀዋለህ? የላክበትን ቦታ ታውቀዋለህ፣ የሚመጣውን ነገር ቀድመህ ታውቀዋለህ። እኔ እኮ ሲጀመር ማለት ነው ያለውን ነገር እኮ አውርተናል። እኔ አምኜ ነው አንተ እያወቅህ የስለን ቡና ካሳ መስራት የሚችልበትን ጊዜ ያስጠፋበት ካሳ ከዛም በሌላ ሦስት ሚሊዮን ብር እሷ ጋር ቢሆን ምን ያህል ይሆን ነበር? ቤተሰቦች ያው ካወራችሁ ስንት ጊዜ። እኔ አታወሪያቸው ነገር ለማረፍ ፈቃደኛ አይደለህም፣ አትመልስም ይሄ

አሁን የዚህች ልጅ ገንዘብ ትመልሳል። ሰ ሦስት ሚሊዮን ብር የበላህ ነው። ከዛ በኋላ ቀስ እያልክ ካሷን እስር ቤት ውስጥ ቁጭ ብለህ የምታወራረድ ይሆናል። እሷ የተሰማትን ስሜት እየተሰማህ ማለት ነው። እየተቃጠልክ እየተራብክ ነገር በላይ ይኖርሃል ከዛ በላይ ይኖርሃል

እንሂድና እኔ እናንተ እንሂድና አንድ ሚሊዮን ብሩ ነው ትቼ ልስጥህ፣ ስጣት። በቃ ለእሷ ለእዚህ የሚባል ነገር የለም። ለምን ማሳለ ካሳ ትሰጣለህ? ህግ ሞታል። ካሳ ማስታወቂያ እናውጣለን። በዚህ ሰው የተበላችሁ ብለን እንጠይቃለን። መረጃ አሳማኝ መረጃ ይዘው ለሚመጡት ሙሉ ሚካኤል ግንትን ዝክር እናከፋፍለን። የሰው ንብረት ነው የራሴ ነው እንግዲህ ክሉ ቤት በጣም ለምነናል፣ ታግሰናል። እንግዲህ መደብደብም አይገባንም ነበረ፣ ደብድበናል። ግን ልትሰጣትም ልትመልስላትም ያረከውንም ነገር በደንብ ልትናገር ፈቃደኛ አይደለም። ስለዚህ እንግዲህ ከዚህ በኋላ ልናደርግ የምንችለው ምንድነው? እንግዲህ እንደምትመለከታቸው ከካሜራ ጀርባ እንግዲህ ብዙ የሕግ አካላቶች አሉ። እሷን ይዘን እንግዲህ በክስ የምንሄድ ይሆናል። ይህንን ነገር ለመቀበል ፈቃደኛ አይደለም። ፈቃደኛ ባትሆን እናደርገዋለን። ግን ቀጣዩን ስቴፕ ነው እየነገርኩ ያለሁ። በዚህ አይነት መንገድ እንቀበልን ሌላ የደረሰው ሲሆን የሞራል ካሳስ እንደዚህ ተደብድብኝ የሞራል ካሳ አልክ እንደዚህ ሆነ እያየኛለኝ ነው። አንድ ሚሊዮን ብር በቃ አንድ ሚሊዮን ብር ብር በቃ ያለ ብር ተዘርግፎ ማስረጃ ለአመቱ ሰዎች ይመለሳል። አሁን ግን የዚችን ልጅ 3 ሚሊዮን ብር ስጣት። ከቤተሰቦቿ ጋር ዋጋ አንተ ለማለት አለ ስ ዋጋ ምናምን ዝም ማለት ምን ማለት ነው? ስብር ብር እኮ ነው ያደረከኝ

ከዚህ በላይ ካንተ ጋር መለማመጥ ሚያፍኖቃለኛ እሷን ገንዘብ ለመለስ ሁንእደምለሚጣቤ ከአንተ ጋር እዚህ ጋር ተቀምጠን ጊዜያችን የምናጠፋበት ምንም አይነት የሞራልም የምንም ግዴታ የለብንም። ገባህ? ስንት ሰው የእኛን እርዳታ ቁጭ ብሎ ይጠብቃል። ይሄ ሁሉ ጊዜም የሰጠው እድልን እንድትጠቀም ብዬ ነው። አረዳህን፣ ወደ ሚሊዮን ደርሳል። 3 ሚሊዮን አይደለም ከ20 ከ30 ሚሊዮን ብር በላይ አካውንት ውስጥ ሊኖር እንደሚችል እኔ እገምታለሁ፣ ይኖራል። አሁን 3 ሚሊዮን ብሩን ስጣት፣ ከሜዳችን በፊት ደግሞ እንዴት አድርገህ የፓስፖርቱን የቪዛውን ስቲከር እንዴት እንደምታስመጣ፣ እንዴት አድርገህ እነዚህ ሰዎች አታላህ አጨበርበረህ በድጋሚ እንግዲህ ሾል ከገብተህ ሌሎችን ሰዎች እንደምታጠምድ ያለው ነገር በሙሉ ። <pronunciation> <result> <necessary> ተናገር እሺ። ቴክሰሴኝ ሦስት ሚሊዮን ብሩን አስገባል። እሺ፣ አልሰጥሽ አይቀርም፣ ከእሱ የሚባል ነገር አይቀርም። ምን የምትፈልጊው ሦስት ሚሊዮን ብሩን ነው የምትፈልጊው? በእስር እንድትቀሳ ፈልጋለሁ እኔ፣ ያዩባትን ፈተና እንድታይ ፈልጋለሁ። መቀጣቱ ቆይ ቆይ፣ አሁን እንዴት አድርገህ ይህንን ነገር እንደምትሰራ ተናግረው እኮ እሷ መጀመሪያ ከእሷ አሉ ምናምን እያለች እኮ በዚህ ምስማማ በዚህ ምስማማ ምንም ማለት እኮ አያስፈልግም። እኮ ሶስት ሚሊዮን ብርሽ ነው የምትፈልጊው፣ ሰጥሻለሁ። በቃ ሌላ ነገር ጓደኞቼ ናቸው ስቲከሩን የሚያመጡልኝ ከሚመጣው ብር ላይ ከቅብድ ብር ላይ ግማሽ ብሩ ለስቲከር ነው የሚመጣበት እና አንዳንድ ስራ ማስጀመሪያም ለእነሱ ለልጆቹ ይሰጣል። እና የሚመጡት እኔ ጋር በደላላ ነው የሚመጡት። እሷ አለመጣችሁ ማለት ነው፣ እኔ ጋር በደላላ ይመጣሉ። የሚፈልጉትን ነገር የሚፈልጉትን ሀገር ይነግሩኛል። እንደዚህ እንደዚህ ሀገር ትሄጃለች ምናም ብዬ እያሳምናታለሁ። ያለውን ነገር አመኔታም እንዲኖረው እየተገናኘን ሸይ ቡና እያለን በደንብ በቃ እንዴት ጊዜ ነገር አመኔታው እንዲኖር አብረን እያገኘኋቸው ምናምን በቃ ኔት ከዚ ተመችቶሻል ምናምናምን እያረኩኝ በፍቅር ሰ እንደዛ እያረኩ ነው በቃ እንዲያምኑኝ ማድረጋቸው እና እዛም ሄደው ግሪን ካርድ እንደሚያገኙ እዚያን ተቀበይ እንደሚያገኙ ሁሉም ነገር እንደሚመቻችላቸው ትምህርት እንደሚያገኙ አድርጌ ሁሉም ነገር አሳምኛቸው ነው። ከዚህ እንዲሁ ማድረጋቸው ፓስፖርታቸውም እንደደረሰ እንትኑ ቪዛው ተመቶ እንደመጣም ግማሽ ብሩን ቪዛ ይዘው ይመጣሉ። ምን ቪዛው ተመቶ ትላለህ? አንተ ራስህ ነው የምትመጣው። ቀጥ ቁይ ሰራው ባሪኩ ነው እየነገርኩህ። ብሩን ይዛኔ ስትመጣ በቃ

ተፈለገ ነበር ደግሞ ሳሙን ቤቱን ልታሸጠኝ አይደለ? እባክህ እኮ በቃ አሁን ያለው ነገር ነው በመረጃ በተረጋጋ ሁኔታ ፈጣሪ ሕይወቱን ከነ ቤተሰቡ ደስተኛ ሆነው ለመኖር ቀዳሚውን ስፍራ መኖሪያችን ይይዛል። እንግዲያውስ አቡስ ዲኤምሲ ሪል ስቴት አለን ይሎታል። እንኳን ደስ አላችሁ! በ10 ፐርሰንት ቅድመ ክፍያ አዲሱ ዲያስፖራ ብሎክ ለሽያጭ ቀረበ። በለቡ መብራት መስቀለኛው ላይ በ65ሺ ካሬ ሜትር ላይ በሚገነባው ሰፊ መንደር ከስቱዲዮ እስከ ባለ አራት መኝታ እንዲሁም ሱቆችን እየሸጥን ነው። ቀድመው ለሚመጡ ለአርባ ሰዎች ተጨማሪ ሰላሳ ፐርሰንት ቅናሽ ተደርጓል ያሉን ቦታዎች ውስን ስለሆኑ ነው ይመዝገቡ! ለረጅም ጊዜ በቤትፎ እየኖሩ የሚከፍሉት 60% የባንክ ብድር ተመቻችቷል። በዛ ላይ በአንድ ወለል ላይ እጅግ ዘመናዊ የሆኑ አምስት ሊፍቶች የተገጠሙለት የኤሌክትሪክ ቻርጅ ስቴሽን፣ የመዋኛ ገንዳ፣ የልጆች መጫወቻ፣ ላይብረሪ፣ ዴይ ኬር፣ 24 ሰዓት የኢንተርኮም አገልግሎት። ሌላው የአልሙኒየም ፍሬምወርክ ቴክኖሎጂ ግንባታ ስለምንጠቀም በተባለው ጊዜ ጥንቅቅ አድርገን እናስረክባለን። አረ ምኑ ያልተሟላ የለም። አይደለም በ0927728787 በመደወል ቤቱን ይሸምቱ። ደስታዎ እዚህ ይጀምራል። የዘመናዊነት ልኬት ዲኤምሲ ሪል ስቴት።